በተለይም የግዕዝ ስነ ጽሁፍ አብቦ የጎመራበት ወቅት ነው ሲሉ የዚሁ የስነ ጽሁፍ ጥናት አጥኞች የሚናገሩበት ነው። በተለይም ከመካከለኛው ክፍለ ዘመን እስከ አስራ አምስተኛው መቶ ክፍለ ዘመን በኢትዮጵያ የስነ ጽሁፍ ታሪክ ወርቃማው ዘመን የሚባልበት ወቅት ነው። እንደዚሁ የውጭ ምሁራንም በዚህ ይስማማሉ። እንደ ካፕላን ቤንደር የተባሉ የታሪክና የቋንቋ ሊቃውንት ስለ መካከለኛው ክፍለ ዘመን ሲናገሩ ከ14ተኛው መቶ ክፍለ ዘመን ጀምሮ የኢትዮጵያ ስነ ጽሑፍ ዘመን ተብሎ የሚታወቅ ዘመን ጅማሩ እንደሆነ ይነግሩናል። በዚህ የስነ ጽሑፍ እድገት ከፍተኛ ጡዘት ላይ የደረሰው ከ14ኛው እስከ 19ኛው መቶ ክፍለ ዘመን እንደነበር እንዲሁ አዳም እና በላይነሽ የተባሉ በጥናታዊ ጽሑፋቸው የገለጹት እንመለከታለን። ሌላው በኢትዮጵያ ስነ ጽሑፍ ውስጥ ከፍተኛ ቦታ የሚሰጠው ከትርጉም ባሻገር ወጥ የሆኑ ድርሰቶች በተለይም ገድላት መጻፍ የተጀመሩበት ጊዜ መሆኑን እንደዚሁ አባ ጊዮርጊስ አባ የኢትዮጵያ ቤተ ክርስቲያን ታሪክ በሚለው መጽሐፋቸው ላይ ገልጸውታል። እንግዲህ ሌላው ፕሮፌሰር ታደሰ ታምራት ከ13ተኛው እስከ 16ተኛው ክፍለ ዘመን ሶስት ተከታታይ ክፍለ ዘመናት ብዛት ያላቸው ገድላ ገድል የተጻፉበት የሥነ ጽሑፍ ትንሣኤና እድገት የታየበት ዘመን እንደሆነ ይነግሩናል። ስለዚህ ከነዚህ ዘመናት ውስጥ የጋስጫው ሊቅ አባ ጊዮርጊስም በዚህ የመካከለኛው ክፍለ ዘመን የስነ ጽሑፍ አብሮት ዘመን ካበረከተቻቸው ስመጥር ሊቅ እና ጻድቅ ደራሲ ና ማህሌታይ ሰባኪ እንደሆኑ ይታወቃል ማለት ነው ስለዚህ አባ ጊዮርጊስ በድርሰት ተሰጦ እንደነበራቸው የሚነገርላቸው በግዕዝ ቋንቋ ያላቸውን እውቀት ልዩ ችሎታ እና ዝንባሌያቸውን በመጠቀም በርካታ የእምነት መጻሕፍትን እንደ ጻፉ እንረዳለን። በተለይ በሃይማኖት ክርክርም በተነሳ ወቅት ይህን የቋንቋ እውቀታቸውን በመጠቀም እምነትን በማጽናት አስተምረዋል ማለት ነው። ሌላው እድገትና ትምህርታቸው በሀገረ ሰግላ ወይም ሸግላ ተብሎ በሚጠራው በዚሁ በወሎ አካባቢ በ1357 ዓ ም ግድም ከመጽሐፍ ታዋቂው ከአባታቸው ከህዝበ ጽዮንና ከወለቃ ባላባቶች ቤት ከሆኑት ከእናታቸው ከእምነ ጽዮን እንደተወለዱ ታሪካቸው ወይም ገድላቸው ይነግረናል። ለትምህርት ወደ ሀይቅ እስጢፋኖስ እንደገቡ በዜና ገድሉ ተጽፏል። በዚህ በሀይቅ እስጢፋኖስ ያሉት ሊቃውንት ስለነሱ ሲገልጽ፣ እስመ ካህናት ደሴት ጠቢባን ጥቀ ወማእምራነ መጽሐፍት ለአንብቦ ለፈክሮ ኄራን እሙንቱ፣ የዚያች ደሴት ካህናት በጣም የተራቀቁ መጽሐፍትን የሚያውቋቸው፣ መጽሐፍትን ለማንበብና መተርጎም ነው ሲሉ የተለያዩ ምሁራን ይገልጿቸዋል፣ ወይም በገድሎቻቸው የተጻፈውን እንመለከታለን። ሌላው አቡነ ጊዮርጊስ እንደዚሁ ከዚህ ከእውቀታቸው እና ከትምህርታቸው አንጻር ኮነ አቡነ ጊዮርጊስ መምህረ ለነገስት ወለካህናተ ደብተራ ወለኩሉ ቤተ መንግስት ለንቡረ እድ ወለመኳንንት ለመሳፍንት ወለኩሉ ተአይንተ ቤተ መንግስት ይላል። አቡነ ጎርጎሪዮስ አቡነ ጊዮርጊስ ለልዑላኑ፣ ለካህናቱ ወይም ለካህናት ደብተራ፣ ለቤተ መንግስቱ ታላላቅ ሰዎች ሁሉ፣ ለንቡረ እዶች፣ ለመኳንንት፣ ለመሳፍንት፣ ለቤተ መንግስት ሰፋሪዎች ሁሉ መምህር ሆነ ሲል ይገልጻቸዋል። እንዲሁም ካህናተ ደብተራ ያላቸው በወቅቱ በቤተ ክርስቲያን ውስጥ ያሉትን፣ በቤተ መንግስት ያሉትን አብያተ ክርስቲያን አገልጋዮቹን ካህናት ይመስላል ሲሉ ጌታቸው ኃይሌ ይገልጻሉ። በዚህ በድርሰት ስራዎቻቸው ስለ እምነት ጉባኤ ያከናወኗቸው ክርክሮች እንዲሁም ከሌሎች ከነቅዱስ ያሬድ ከነ አጼ ገብረ መስቀል እንዲሁም ዚቅን ካቀናበሩት የጎንደር ሊቃውንት እንደዚሁ ያመሳስሏቸዋል። ስለዚህ አባ ጊዮርጊስን ሲገልጿቸው እንደ አፍላፈረስ የግዕዝ ቋንቋን ይጋልቡበት ነበር ብሎ ይገልጿቸዋል። ስለዚህ በዚህ በስራዎቻቸው ውስጥ ለትውልዱ በከፊልም ቢሆን ደርሰውለታል ማለት እንችላለን። የመጀመሪያው ይዘታቸውን ያለቀቁ ያልተበረዙ እና ያልተከለሱ ያልተቆነጸሉ ንጹሐት መሆናቸውን እንዲሁም መጽሐፈ ምስጢር በተባለ ታላቅ የነገር መለኮትና የታሪክ መጽሐፋቸው ላይ መጽሐፍትን ከልዩ ልዩ ቋንቋዎች ስለመተርጎማቸው እና በኢትዮጵያም ለእምነት ሥርዓት ያላቸውን ጠቀሜታ ያስረዱበትን እንመለከታለን ማለት ነው። ስለዚህ ከመጻሕፍቶቻቸው ውስጥ እንደ መጽሐፈ ምስጢር፣ እንዚራ ስባት፣ መጽሐፈ ሰዓታት፣ ኆኅተ ብርሃን፣ አርጋኖን፣ ውዳሴና ውዳሴ መስቀል ይገኙበታል። ስለዚህ እነዚህ መጽሐፍት የእሳቸው መሆናቸው እና የታወቁ በርካታ የቅዳሴና የጸሎት አኮቴተ ቁርባኖች እና መጽሐፍት እውቅና የተሰጣቸው የመንፈሳዊ ድርሳናት ጽሑፎች በዘመኑ ለኢትዮጵያ ቤተ ክርስቲያን አበርክተዋል ማለት ነው። እንደ መጽሐፈ ብርሃን፣ ፍካሬ ወይም ፍሬ ሃይማኖት፣ ጸሎት ዘቤት ፈትቶ፣ ጸሎተ ፈትቶ፣ ተአምኆ ቅዱሳን፣ ጸሎተ ዕጣን፣ እግዚአብሔር ነግሰ ወይም ነግስ ካሬ መለኮት፣ ውዳሴ ሐዋርያት፣ ሰውነትን በመስቀል መልክ ሲያማትቡ የሚጸለይ የእርሳቸው መሆኑ በቅርብ ጊዜ የታወቀው ጸሎተ ማዕተም እንዲሁ ከሳቸው ከአባ ጊዮርጊስ የስራዎች መካከል ናቸው ማለት ነው። ስለዚህ በድርሰቶቻቸው ወይም በድርሳኖቻቸው ስለ ሀገር ያላቸውንም ራእይ እንደዚሁ ይገልጻሉ። ስለሀገር በተለይ ለቤተ ክርስቲያን ብቻ ሳይሆን ለሀገራችንም፣ ለኢትዮጵያም ጭምር መሆኑን በመጽሐፈ ሰዓታት ውስጥ ቅድስት ድንግል ማርያምን የተማጸኑበት የጠቀሱት ጥቂት አንቀጾች አስረጅ ብንመለከት ሀዘና ስሚ ወውካያ ለሀገሪትነ ኢትዮጵያ ለምን ትቆምኬ የምነ ርቡቅ አርዌ ዘወድቀ በአምሳ ለመብረቅ እንዘ ህዝብኪ ውህድ በበህቅ የሚሉ ስለ ሀገር የተናገሩበት ወይም የጻፉበትን ማስተዋል እንችላለን። ያው ዜና ዕረፍታቸው በሐምሌ 7 1417 ዓመተ ምህረት ነው። ስለ መታሰቢያቸው የተገጠመላቸው ነቅስ ከመ ፀሐይ ብሩህ እምሀገረ ሰግላ ሰሪሆ ሰይፈ ሃይማኖት በሊ ውስተ አግቤሁ አዲጎ ጊዮርጊስ ጸበተ ለባሕረ መጻሕፍት መቆ ዲበኮ ጽኑ ዘሳረረ ንድቆ ለይም ወለጽግም እያንቀለቅል ሶቆ ኃይለ ነፋስ ይክህለ ያውቅቦ። ወለል እንዳለ ፀሐይ ከሰግላ አገር ወጥቶ ስል የሆነ የሃይማኖት ሰይፍ ከሽንጡ ላይ ታጥቆ ጊዮርጊስ የመጽሐፍ ባህርን ጥልቀት ዋኝቶ ከጠንካራ አለት ላይ ያቆመው ግንብም መሰረቱ ወደ ቀኝ ወደ ግራም አይነቃነቅም የንፋስ ኃይልም ሊጥለው አይችልም ሲል ይገልጻቸዋል ማለት ነው። እንግዲህ ከዚህ ከመረጃ ውጤት ትንታኔ ያው በሰነድ ዳሰሳ ነው ለመመልከት የተወሰኑ አንቀጾችን ከመጽሐፈ ሰዓታት ከመጽሐፈት ሰዓታት ውስጥ ከተወሰደው የአባ ጊዮርጊስ መንፈሳዊ የግዕዝ ድርሰቶች አንደኛው ሲሆን ስለ ቅድስት ድንግል ማርያም የተጠቀሰውን አንቀጽ ስንመለከት ምንተኑ ንሰሜኪ ኦ ምልዕተ ጸጋ አንቀጸ መድኃኒት አንቲ ሆተ ብርሃን አንቲ ወለተ መንግሥት አንቲ ሲል ቅድስት ድንግል ማርያምን ይገልጻታል። ጸጋኔ ተመላሽ ሆይ በምን ስም ንጥራሽ? የመድኃኒት በር ነሽ፣ የብርሃን መንገድ ነሽ፣ የመንግሥት ልጅ ነሽ። ሰማይኑ ንብልኪ ፀሐይ ጽድቅ ወልድኪ ሐዋርያቲሁ ከዋክብትኪ ማሃቱ ይሁ ለበኩርኪ ሰማይ ነሽ ሲሆን እንበልሽ የእውቀት ፀሐይ የሆነው ልጅሽ ሐዋርያቱ ናቸው መርከበኞችሽ የሆኑት ምርጦች የበኩርሽ። ማፈድኑ ንብልኪ ነዳሁ ወልድኪ ሐዋርያቲሁ ሰብአቤትኪ ብመናኒሁ ለበኩርኪ የግንብ ቤት ይሆን እንበልሽ ገንቢውም የሆነው ልጅሽ ሐዋርያቱ ናቸው ቤተሰቦችሽ እነዚያ ምእመናን የበኩርሽ። ምስዋዕኑ ንብልኪ ሊቀ ካህናት ወልድኪ ሐዋርያቲሁ ለአካንኪ አርዳኢሁ ለበኩርኪ። የመሰዊያ መንበር ይሆን እንበልሽ ሊቀ ካህናት የሆነው ልጅሽ ሐዋርያቱ ናቸው ተላላኪዎችሽ ደቀ መዛሙርት የሆኑት የበኩርሽ እያለ ይገልጻል። ውዳሴ ስንሄድ ከዚህ ካርጋኖን ውዳሴ እንደዚሁ ዘጠኝ ያህል አንቀጾችን ነው የተወሰኑትን ለመመልከት እንሞክራለን፣ ሰዓት አንፃር። ኦ አዳም ተኬንወቱ ለእግዚአብሔር ዋቢ ሀይለ ምግባሩ ወስድቅ ኩሉ ኩነኔሁ ወቡሩክ ስመስባትሁ ዘህርያ ዋፍቅራ ዘአላላ ዋክበራ ለዛቲ ቅድስት ድንግል በክሌ ማርያም ዘበብራይስጢ ማሪሃም፣ የእግዚአብሔር ጥበብ እንዴት ድንቅ ነው! የስራው ኃይል ትልቅ ነው። ፍርዱ ሁሉ ትክክል ነው። የስሙ ምስጋና የተባረከ ነው። በብራይስጥ ማሪሃም የተባለው ይህችን ቅድስት በሁለት በኩል ድንግል የሆነች ማርያምን የመረጣትና የወደዳት ከፍ ከፍ ያደረጋት ያከበራት ነውና። ዲበኩሉ አሰልጠና ወዲበኩሉ አስፈና፣ ይህ ቲመ ኮነት መሰረተ ለቅድስና ዘወለደት አምላክ በድንግልና በሁሉም ላይ አሰልጥኗታልና በሁሉም ላይ አስፍኗታል። እሷ አምላክን በድንግልና የወለደች የቅድስና መሰረት ሆናለች እያለ እመቤታችንን ቅድስት ድንግል ማርያምን ይገልጻታል። ለአህዳዊ አውቃፈ ቅድስና ወለአጋሪ ዘጽድቅ ፍና ለክሳዴ ባዝግና ለርእሴ ና ለአፌ ጣመመና ወለአንፌ ዘፍረተ ጺና ለትህትና ልዕልና ለህማሜ ጥዒና ለእጆቼ የቅድስና ቀለበት፣ ለእግሮቼ ትክክለኛ መንገድ፣ ለአንገቴ ጌጥ፣ ለራሴ ቀንዷ፣ ለአፌ የመና ጣዕም፣ ለአፍንጫዬ ሽቶ ሽታ፣ ለትህትናዬ ልዕልና፣ ከበሽታዬ መዳኛ ናት ሲል

ምድርና በላይዋ የቆሙ ተራሮች ጋራዎችን ሁሉ ይገዙልሻል፣ ያጸናቸውን በደረትሽ አቅፈሻልና፣ ባሕሮችና ወንዞችን ለትልቅነትሽ ይታዘዛሉ፣ ጥልቅ ያደረጋቸውና ያሰፋቸውን በጠባብ ማኅፀንሽ ችለሽዋልና ሲል የቅድስት ድንግል ማርያምን ክብር ይገልጻል ያለው ስለዚህ የአባ ጊዮርጊስ ድርሰቶች የአጻጻፍ ችሎታቸውና የማያደንቅ ሰው ያለ አይመስለንም። አእምሯቸው ከእግዚአብሔር ዘንድ የለመኑትን ሀብተ ድርሳን የሆነውን ኃይል አግኝተዋል ማለት ነው። ስለዚህ እነዚህ ድርሰቶቻቸው በተለይ እነ ቅዱስ ኤፍሬም ቅዳሴ ማርያም እና አንቀጸ ብርሃንን የጻፉትን እንደገና በግጥም መልክ እንደዚሁ ደርሰውታል ማለት ነው። በተለይ ከአራተኛው እስከ አምስተኛው ክፍለ ዘመን የዘጠኙ ቅዱሳን ትምህርት ሃይማኖት ኢትዮጵያዊ ይዘት እንዲኖረው ቋንቋን፣ ባህልን በጠበቀ መልኩ እንዲተላለፍ ማድረጋቸው መጽሐፈ ምስጢርና መጽሐፈ ሰዓታትን መመልከቱ የበለጠ ያስረዳናል ማለት ነው። በተለይ አባ ጊዮርጊስ በነ ቅዱስ ዮሐንስ አፈወርቅ የተተረጎሙትን ቅዱሳት መጽሐፍትን ኢትዮጵያዊነት ይዞታ ያላቸው ቦታና ቋንቋን ባህልን በመጠቀም በሥነ ጽሑፍ ውስጥ አስፍረዋል ማለት ነው። ስለዚህ የአባ ጊዮርጊስ ስራዎች የኢትዮጵያ ቤተ ክርስቲያን ሊግ ከመናፍቃን ቤተ ክርስቲያንን የጠበቀ ሐዋርያ አሰረ ሊቃውንት የተከተለ ሕይወት ያለው አባት ናቸው ማለት ነው። ስለዚህ እኚህን አባት እና ሥራዎቻቸውን በታሪካችን ወይም ተምሳሌነት በጽሑፍ የወረስተውን ይህን ባህላችንን ለማያነቡ ወይም ማህበረሰቦች ሳይሆን ለሚያነቡና በጽሑፍ ለሚመራመሩ እና በተለይ ቀጣዩ ትውልድ ለጥናትና ምርምርም ለማስተማሪያም ይሆናሉ ማለት ነው። አመሰግናለሁ።